ለካ ያልተገዳደል ነው አጋጣሚውን ስላላገኘ ነው። እንጂ በጣም ምቹ ሁኔታ ነበረ እንዴ! በጣም ስናስመ የውሸት ቋንቋምን ባባለ ጉንጭ ጉንጭ ነው። ለካ ክፉ ጋን ሲመጣስ፣ እንዴ፣ አታይም እንደ ሃይማኖቱ ላይ ትናንት ከትናንት ወደ አታይም እንደ ብሔሩ ላይ ካራክተር ተሰርቶበት ጦርነት አዝምጠን እንደገና አሁን ታርቀን፣ አታይም እንደ እንደገና ለማጣላት ብሔር ከብሔ ለካ ያልተጨራረስ ነው ስላልተመቸን ነው። ቢመቸንስ? ኦ ኦ ፓ ስለዚህ መንግስት ይኑር አይኑር ግጥም አድርጎ ይኑር። ስንት መንግስት እንደውም አምሳ መንግስት ይኖሩ ገ ያው አንድ መንግስት ነው ነው ማለት ነው ያለው ሀገሪቱ ላይ ስለዚህ እንዴት ይሻላል እንደ ህዝብ ምን ነው እስቲ ራሳችን ቼክ እናደርግ መንግስት እንዲያርጎ መንግስት እንዲሆነ እስቲ እኛስ መንግስት ችግር የለበትም አላልኩም መንግስት ማለት አራት ኪሎ ያለውን አይደለም በየቀበሌው የተቀመጠ ነው መንግስት ማለት መታወቂያ ክፍል አላፊውም ካስቀይመን መንግስት አስቀይመን ባንክ ሄደን ዘበኛው ካስቀይመን መንግስት ነው የዚህ ሀገር መንግስት ይላል። ፀሐዩ በደንብ ካቀጥለው ትራፊክ ከቀጣው፣ አንድ ትራፊክ እኮ ይሄኔ የትራፊኩን ሚስት ጠብሶ ሊሆን ይችላል። ትራፊኩ ደብሮት በቂም በቀል ተነሳስቶ ሊያስቀይመው ይችላል። መንግስት አትበል፣ ቼክ አርግ፣ ራስን መጀመሪያ። የትራፊኩን ምኑን ነክታ ሰው እንደሆነ ሆድ ብሶታል። እንደ ድሮ ሰልፍ አይሰለፍም መኪና ያለው ሰው ሲያይ መናደጀ። ታክሲ ድሮ ተሰልፎ መሄድ ሰው አሁን ታክሲ ላይ ተሰልፎ መኪና ያለው ሰው ሲያይ እች ሀገር ብሎ ይፖስታል። አትናደር። ታክሲ ተሰለፍ ከተባል ተፈጥሮ ካስገደደ ተሰለፍ። መኪናስ ግዛ ከቻልክ ጥራ ይግራ ከተበደልክ ፍትህ ጠይቅ። አለቀ። እንዴት ፍትህ ጠይቅ? የጋራ አቋም እንያዝ። ምንኑን ካለው ነገር ጋር ተያይዘን ችግር የሚባሉ ነገሮችን ለመቅረፍ አብረን እንስራ እንስራ እንዴት ስል እኔ አሜሪካ ነገር ካለው ዲያስፖራ ያስቀየመኝ የቀበላይ አመዳርጋ ብታርቅ ይቀለኝ። ለምን ዲያስፖራ ወዲህ ነው ችግር የሚያባብስብኝ? ምክንያቱም እሱ ምን ጎደለበት? እና እኔን ከህይወት ለማጉደል ነው የሚጥረው መሳሪያ መግዣ ነው የሚያዋጣው ዋጋው ሾጣጣ መንፈስ መሳሪያ መግዣ የምታዋጡ ዲያስፖራዎች መድኃኒት መግዣ አዋጡ፣ ትምህርት ቤት መገንቢያ አዋጡ፣ አስፋልት መገንቢያ። እስቲ ለቀበሌያችሁ ለተወለዳችሁበት አካባቢ ትውልድ የሚነሳበትን ቦምብ መግዣ ከምትልኩ መድኃኒት ላኩ። ሆስፒታል የለም እኮ። አንዳንድ ሰዎች እነማን እንደምትጠሉኝ ያውቃለሁ፣ እነማን እንደምትናደዱብኝ ያውቃለሁ፣ ከየት አካባቢ እንደሆናችሁ ያውቃለሁ። ዳይሬክሽናችሁን አውቀዋለሁ። ምንም አትመስሉኝ። እናመልስ አልሰጣችሁም። ለምን ስል እኔ የአቋም ሰው ነኝ። በንግግር የካስከፋዋችሁ ደጋግሜ እላለሁ ሶሪ በአቋሜስ መቼ ይቅርታል ጠይቀህ አቋም ከሆነ አቋም ነው እና ሀገሪቱ እንዴት እንዲሁን እንድትሆን ነው የምትፈልገው እንዳልክ አንዳንድ ሰዎች ያላችሁ ጴንጤነቴን ተጠቅማችሁ ልታሸማቀቁ ጴንጤ አይደለ እንዴ ጴንጤነኝ እንጂ ክንፈ ያለኝ መንፈስ ነኝ እንዴ ይመለከተኛል እኮ ግብር ከፋይ እኮ ነው ሀገሪቱ ላይ ምነው ምኖረኝ የተሻለውን ሀሳብ እንደውም እንደ ሃይማኖት ፖይንት እንደ ሃይማኖት ሰው ሀሳብ ሰጣለሁ ምን ሀገሪቱ ሰላም የምትሆንበት መንገድ ፖለቲከኛው የሚታረቅበት መንገድ ጠመንጃ ቀርቶ በሀሳብ ልወያይ እስክሪብቶ የበላይ የሚያገኝበትን መንገድ ነው የምፈልገው። ከመሳሪያ ይልቅ እስክሪብቶ የሚገዛበት ጽሁፍ የሚገዛበት መርዝ የሆነ ሀሳብ ሳይሆን ጽሁፍ የበላይ የሚሆንበትን ሀገር ነው የምፈልገው። እንደዚች ሀገር ብትሆን ደስ ይለኛል። ሌላው በፍቅረኛ የተጎዳጅ ሰዎች አንድ መልዕክት ላይ ገና ለገና እየጠበስካት ልጅ ከኦሮሞ፣ ከአማራ፣ ከሽናሻ፣ ከትግሬ፣ ከጉራጌ ስለሆነች እሷች ታረገችብኝ ብለ ብሔሩን የምትሰድብ ሰው ሾጣጣ ቆሻሻ መንፈዛ ያለ አየለች የምትባል ሴት ለሚቁር ክልል ከተማ የፈጨ ኮንዶሚኒየም ሰባተኛ ብሎክ ላይ አስራ ስምንተኛ ቤት ቁጥር ላይ እሷን አድራሻ አድርገ ተናገር እንጂ ሴትዮዋ የመጣችብትን ብር ምናባ እናርገ ሽኳሻ አየለች አስከፋችኝና ኦሮሞ አስከፋኝ አትበል። አየለች ጋር ጨርስ። ችግር ችግርን አየለች ጋር ጨርስ። በቀለች የምትባል የላይ ተተወላጅ ኳቺት ካረገችነ በቀለች የወላይታ ተወላጅ ቺት አረገው። ዘነበች ብርጣሉ የምትባል የባህርዳር ልጅ ቺት ካረገችብህ እገሌ የምትባል ባህርዳር የተወለደች ልጅ ቀበሌ 14 እንትን ቤት የምትኖር ልጅ ቺት አረገችብኝ በል እንጂ። በሚስቱ የተከፋ ሁላ ቧንቧ የተቋረጠበት ሁላ ተነስቶ በብሔር እያካሄደ። መብራት ከጠፋብህ መብራት ኃይል ደውል

ሌላው አንድ ነጥብ አለኝ። በሴት ሌላኛው ሁለተኛው ሌላኛው ሌላኛው ነጥብ በደንብ ተረዱ። የአርቲስት ኬዝ ወደ ብሄር መታያዩ ሰው እቺን በደንብ አዳምጥ። የአርቲስት ኬዝ ለምሳሌ እንዳልካቸው የሚባል ሰውዬ ሲሳሳት ወላይታ እንደተሳሳተ አትውሰድ። ሾጣ አጣ መንፈስ ወጋ የሚባል ዘፋኝ ካጠፋ ይገሌ ያጠፋል እንጂ ድሮ ሞረበው አይባልም። ድቡልቡል መንፈስ ወጋው እንትና የሚባል አማርኛ ዘፋኝ ካጠፋ እንትና የሚባል አማርኛ ዘፋኝ አጠፋ፣ እና እንትና የሚባል አማርኛ አጠፋኝ በእንትን ህግ ይጠየቅ። ለምሳሌ አዝጌ ጓደኛዬ ነው በጣም ነው የምወደው። ፋውል ከሰራ በአዝጌነቱ ነው የሚተቸው። አዝጌ ወላይታ ነው። ኩላር የሚሳሳተው ለምንድን ነው አርቲስት ሲሳሳት የብሄር ታርጋ መጥለጥፉት? በግል ጠይቁት። ድሮሞሮሞ ካልክ ሲጀመር ደም ውስጥ ያለ ጥላቻ ነው ማለት ሾካካ፣ አጋጣሚውን አግኝተ መርዙን ተፋ እንጂ ደም ውስጥ ጥላቻ ነበር ማለት። መስመር አስይዝ፣ ስርዓት ይኑር። እኛ ሀገሪቱ ላይ እንደፈለጋችሁ ሰባት ጊዜ ጫማ ቀይራችሁ አስራ ሰባት ጊዜ በየመንገዱ ስትፈሱ ይታገጽ ናችሁ እኮ ማንነታችሁን ችለን ነው እንጂ ብሄራችሁን አልጠቅስንም እኮ። ለምን ነው ብሄር የምጠቅሱ? የአባጮ ጋሬ መንፈስ ይህ ባለ አምሳ ወጋው አቁሙ። ጌታን የምረኝ ነው። ጂጂ ካጠፋች ጂጂክያ ነች ያጠፋችሁ እንጂ ኦሮሞ ድሮም አይባልም አይባልም። ጂጂክያ በብሄር በብሔር፣ ኦሮሞ ልትሆን ትችላለች። ጂጂ ክያ በጣም ብዙ ፋውል ቲክቶክ ላይ ሰርታ ሊሆን ይችላል። የኦሮሞን ሕዝብ አማክራ ነው እንዴ ፋውል የሰራችው? በግሏ ነው፣ ሞቅ ብሏት ወይ ደግሞ በፍቅረኛው ሀገር ተጣልታ ወይ ደግሞ የሆን ነገር ደብሯት ተሳስታ ተናዳለች። አለቀ። ድሮም ኦሮሞ አይባልም። የኦሮሞ ሕዝብ እጅግ የተከበረ እጅግ ሌላውን ብሔር የሚወድ በጣም ጨዋ ሕዝብ ነው። እገሌ የሚባል ዘፋኝ ተሳሳተ ከተባለ የባህር ዳር ልጅ ስለሆነ አይባልም። የአማራ ሕዝብ እጅ የተከበረ አማራ፣ ሰው የሚያከብር አርሶ አደሩ ቤቱ መጥተህ በልተህ የምትጠግብ የማይመስለው አልጋውን ለቀው መደብ ላይ የሚተኛ ንጹህ ሕዝብ ነው የአማራ ሕዝብ። ብድግ ብለህ ሰርቀ ስታበቃ ልትያዝ ስጥል በአማራነቴ ኦሮሞ ስለሚመራ ማለት ነው። የኦሮሞ ሰው ስለሆነ ሀገሪቱ የሚመራው ሌባ ስለሆንክ ነው የታሰርከው። ባ አማራ ስለሆንክ ሌባ ከሆንክ ትታሰራለህ። ግን የሚመራው ሰው የአፋን ኦሮሞ የሚናገር ስለሆነ እንደ የበላዩን ድምፅ ያገኘው ኦሮሞ ስለሆነ ኦሮሞ አሰረይ ምናምን አትበል። ሌባ መይላውን ወንደሪ ስትሰራ፣ ዶላር ገውጥ ዙ ገንዘብ ዝውሩ ላይ ስትቀመጥ፣ ከአሸባሪ ጋር ስትዋዋል፣ አማራን አለማከርከው ኦሮሞን አለማከርከው በየክለቡ ይገባ እየገባ ባለ ጊዜ ነኝ ኦሮሞ ነኝ እያልቅ እንደፈለግ ሌላውን ስታንቋሽሽ መሳሪያ በየመንገዱ ውስጥ ተኩስ ነው የታሰር በኦሮሞ ታርጋ በኦሮሞ በንጹህ ህዝብ ስም ወንጀል ስትራ ነው አዲስ አበባ ላይ ተቀብድደ የገባው። ስለዚህ ፐርሰናሊ ነው ለአብነት እንጂ የኦሮሞ ህዝብ እጅግ የተከበረ እጅግ የተወደደ ከአማራ ህዝብ ጋር ተከባብሮ የሚኖር ከሶማሌው፣ ከሽናሻው፣ ከጋምቤላው፣ ከወላይታው፣ ከሀድያው፣ ከከምባታው ጋር የአማራም የኦሮሞ የሁሉም ህዝብ በትክክል የሚኖር ህዝብ ነው። የትግራይ ህዝብም እንደዛው ገብተዋል። ክለብ ውስጥ ገብተ ምፈልገው ዘፈን አልተከፈተኝም። ለፍቅረኛ ለመጋበዝ ዘፈን ስላልተከፈተ ኦሮምኛ ዘፈን አልተከፈተም ብላ ዲጄው ላይ አትጩ፣ የብሔር ጸባት አታስነሳ፣ አትተኩስ። ቺኳን በግል ወስደ አሰማምጣ ከእሷ ጋር ፈታ ማለት ይችላል። ሌባ ቺክ የመጀንጀን አቅም ስታጣ የብሔር ተርጋ አትተኩስ። አቁሙ፣ አቁሙ። የዳኘ ዋለ ዘፈን አልተከፈተም፣ የአጫሉ ዘፈን ተቀነሰ። አቁሙ። እንደዚህ ነገር ተራ የመንደር ፖለቲካ የምትሰሩ ሰዎች አቁሙ። አጫሉ እጅግ የተወደደ እጅግ የተከበረ በኦሮሞ ሕዝብ ትልቅ ስፍራ ያለው ነፍሱን ይማረው የምንወደው ሙዚቀኛ ነው። ሙዚቀኛ ዳኛዋሌ በአማራ ሕዝብ ይወደዳ አለቀ። በዳኛዋሌ ስም ፖለቲካ አትስራ፣ መተ ዚ አትስራ። አርቲስት ደግሞ ለሆናችሁ ለእናንተ አንድ መልዕክት አለኝ። አርቲስት ነኝ ነው የምትሉ፣ ለእናንተ አርቲስት በተቻለው መጠን አማረኛ እየተረገመ መርዝ የሰነጠቀ ሕዝብ አያባላም፣ ሕዝብ ያስታርቃል እንጂ የአርቲስት ባህሪው ምን መሰለ? ፖለቲከኛ ያባላውን አርቲስት ያስታርቃል ፖለቲከኛ ያናከሰውን አርቲስት ያሳስማል። እዚህ አገርስ አርቲስት አናካክሰው ነው፣ ፖለቲከኛ ለሚያሳስም የሚጋገጠው ተቃራቢ መጀመሪያም ዘፍነው ዘፈን ላይ ግጥም አስተካክል፣ ህዝብ ከህዝብ ጋር እንዲዋደድ አድርግ። በአሽሙር በግጥም ለምን ሆኑ? አትንኩ፣ ህዝብ አፋቅሩ፣ ህዝብ አዋድዱ። ካልሆነ በዘማሪ እንታረቅ፣ ወይ ለጴንጤዎች፣ ወይ ለኢየሱስ ተከታዮች መድረኩ ልቀቁ፣ እስቲ እንጸልይ። ለዚህ ህዝብ ደግሞ ድብልቅ አርገን እኛ ጴንጤዎች ጌታን አፍሮ እያልክ ነው አ ስም አልጠራውም። ቴዲ የአንቺን ፖለቲካ ቶዲ ምን እናደርግ መሰለህ የምሬ ነው። ለዚህ ህዝብ ወይ ንጸል ወይ እናውራ ካ በአማርኛ እንዳታቆረ ደስ አይለኝ ብቻ ሳውራ ወይ አውሩ ነው ማቀ ማቆ ነው። ምን አይነት መንፈስ ነው ወጋው? ሶስት ሰዓት ሙሉ አወራ እኮ ብቻ ለምን 15 ሰዓት ነው ነገር ስለማወራ ነው አሉ ባልታ ቢሆን እኮ አስወተ ነበረ። ጸዴ ወሬ ስለሆነ ነው ይሰማሃል። ተባረክ፣ እንዳልክ እንወዳለን። ምንድነው ሀሳቤ፣ አሁንም ቢሆን የምደጋግመው ነገር የምናገረው ነገር ምንድነው፣ ህዝብን ህዝብን የሚያስታርቅ ህዝብን የሚያሳስብ ነገር አርቲስቶች ስሩ። ኢትዮጵያ ውስጥ ያሉ ያላችሁ ሙዚቀኞች፣ ዘፋኞች፣ እኔ ዘፈን አልወድም ባይዘ ይቅርታ። ዘፈን ኃጢአት ነው፣ በፔንት ያስተምረው እንደው ልዝፈን ካላችሁ ኃጢአት እንደሆነ ግን እየነገርኳችሁ ባይዘ አንዳንድ ዘፋኝ ዘፋኝ የሆናችሁ ጠንቋይ ቤት የምትሄዱ ሰዎች ሶስት ኃጢአት ዘፋኝ ሆነ እንደገና ጠንቋይ ቤት፣ ምን አይነት መንፈስ ነው የሚያገኝ ሾጣጣ። ከዘፈን እንደ ከርኩሰት የሚገኝ ገንዘብ እንደገና ጠንቋይ ቤት፣ ይሄ ልከርልም አስተካክሉ። እግረ መንገድ ሀሳብ ልስጥ ነው ግን ዘፋኝ ነው የምትሉ ሰዎች ህዝብ የሚያስታርቅ አማራን ከኦሮሞ ጋር የሚያፋቀር እንጂ አሽሙር ግጥም አትጻፉ። አትሳሙ አንትናት በሉ ትግሬን ከኦሮሞ ጋር፣ ትግሬን ከአማራ ጋር፣ ወላይታ ከጋሞ ጋር፣ ጋሞን ከአድያው ጋር ሽና እኩል አንድ የሚያደርጋ ሰው አሁን እኮ የነ በኢየሱስ ክርስቶስም ስርዓት ይኑራችሁ። ህዝብን ከህዝብ አግባቡ። ህዝብ ከህዝብ አስታርቆ ፖለቲከኛስ አትራፊ ነው። ባህሪው ነው። ነጋዴ ነው። ነጋዴስ ትርፉን ነው ቼክ የሚያደርገው። ሌላው እዚህ ሀገር ላላችሁ ነጋዴዎች፣ ለሁሉም ሞያ ነው የምናገሩት። ለነጋዴ ለመምህራንም እመጣለሁ። ለነጋዴዎች ነጋዴዎች አጭር መልእክት አለኝ። ማን ስለሆንክ ነው አንተ ከመንግስት ታሪፍ ውጭ ዘይት ላይ ሳንቲም አስተብ? ሲጀመር ህዝቡ ዋጋ ሲጨምርባችሁ መፍዙዝ መንፈስ ነው እንጂ ለምደ የምትገዛው ከተጨመረብን ጠይቅ፣ ለምደ የሚጨምረው እንጀራ 35 ብር ሲገባ ጠይቁ እንጂ፣ ዝም ብለህ ትገዛለህ እንደ 50 ብር። እኔ አንተ ስትገዛ አይቼ እኮ ነው የገዛሁት። መከራዬን በለው እኮ። ለምን ብል ብቻዬን ነው መቀረው። መሀል ላይ ድንጋይ የሚያገኘው ነው ነው ኮብል፣ አበደ። ኮብል፣ ጠይቁ፣ ጠይቁ። እሽኮሎሎ መንፈሳ ያለው እሽኮሎሎ መንፈስ ማንንም ይታይ እንዴ? ባለ ሱቁስን ብሎ አንስቶ ሲጨምር ለምን ነው ይጨመር? ኮይ ባለ ሱቁስ የጨመረብኝ።